ሴቶች ወደ ኢትዮጵያ ስትመጡ ይዛችሁ መምጣት ያሉባችሁ በጣም ወሳኝ ነገሮችን እነግራችኋለሁ ማለት ነው። እቃውም ይቅርባችሁ፣ ልብሱም ይቅርባችሁ፣ ሁሉም ነገር ይቅርባችሁ። እነዚህን ነገሮች ግን ግዴታ ይዛችሁ መምጣት አለባችሁ ማለት ነው። እናንተ ይዛችኋቸው የምትመጧቸው ነገሮች ቢያንስ እናንተ ለጸጉሯችሁ ለፊታችሁ ለእናንተ የሴት ነገር የሆኑ እቃዎችን ቢያንስ እናንተ እዚህ ሀገር ስትመጡ ለሁለት ዓመት ምንም አይነት ነገር መግዛት የለባችሁ ማለት ነው። ምክንያቱም ፊታችሁ የለመደው አለ፣ ጸጉራችሁ የለመደው አለ። ያንን ለሁለት ዓመት ከተለማመዳችሁ በኋላ ነው እንደ አዲስ ኢትዮጵያ መግዛት መጀመሪያ ያለባችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ማለት ነው። በነገራችን ላይ ይህን ቪዲዮ ከዚህ በፊት ሰርቸው ነበረ። ነገር ግን ብዙዎቻችሁ አላያችሁትም። ስለዚህ ደግሜ እየሰራሁት ነው ማለት ነው። ያሁን ለእናንተ የማልሆነው ነገር የለም ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የመት ኢትዮ ቤተሰቦች እንዴት ናችሁ? ዛሬ ይዝላችሁ የመጣሁትኝ ሴቶች ወደ ኢትዮጵያ ስትመጡ ይዛችኋቸው ልትመጡ የሚገቡ ነገሮችን አሳያችኋለሁ ማለት ነው። መጀመሪያው እስቲሸዋር ነው። እስቲሸዋር ግዴታ ይዛችሁ መምጣት አለባችሁ ማለት ነው። ልክ ጸጉራችሁን ታጥባችሁ ሁሌ በየሳምንቱ ወይ ደግሞ በየአስራ አምስት ቀኑ ጸጉር ቤት መሄድ አይጠበቅባችሁ ማለት ነው። በዚህ ካበጠራችሁ በኋላ ጸጉር ቤት መሄድም ካለባችሁ ለየት ያለ ነገር ለመሰራት ወይ ሹሩባም በዚህ ያበጠራችሁት መሰራት ትችላላችሁ ማለት ነው። ስለዚህ ይሄን ኛው በጣም አሪፍ ነው፣ ይዛችሁ ማለት ነው። ነገር ግን ይዛችሁ ስትመጡ ማወቅ ያለባችሁ ነገር ምንድነው፣ በጣም በጣም የሚሞቃለኝ ሁለት አይነት ከዚህ በፊት ቪዲዮ ሰርቻለሁ፣ እሱንም ማስቀምጥላችኋለሁ። ሐራራው በጣም ያልሆነ በቃ ነስ ያለው ይሄ በጣም ይሄው ከሶስት ዓመት በላይ ሆነ። ቢያንስ በወር አንዴ ወይ ደግሞ በወር ሁለቴ ጠቀምበታለሁ፣ ምንም አልሆነም። ይሄም አልቀለጠም ማለት ነው። እናንተ ምናልባት ይሄ ሊቀልጥባችሁ ከሆነ እዛ ለሚገዛና ትርፍ አንድ ሁለት ዝም ብላችሁ እንደዚህ አይነት የዚህ ተመሳሳውን ገሳችሁን ቶሎ ከቀለጠባችሁ እንድትተኩት ማለት ነው። ይሄ ማበጠሪያ ያለው ይሄ ታውቃላችሁ፣ ብዙ ነገር አለው። እናን የምጠቀምበት ይህኛው ማበጠሪያውን ስለሆነ፣ በሁለተኛ ደረጃ ይዛችሁ መምጣት ያለባችሁ ሻምፖና ኮንዲሽነር ነው ማለት ነው። የሚስማማችሁን ሻምፖና ኮንዲሽነር ወይም ትሪትመንት ይዛችሁን፣ ቶሎ እነዚህ ነገሮች ኢትዮጵያ እየሉሞ ይካላችሁ ሞልተዋል። ነገር ግን ከዛ ይዛችኋቸው ብትመጡ በጣም አሪፍ ነው ማለት ነው። የሚስማማችሁን ሻምፖ የሚስማማችሁን ትሪትመንት እናንተ ለፀጉሯችሁ የሚሆነው ይዛችሁ መምጣት እንዳትረሱ፣ እና ኤክስፓየር ዴቱን አይታችሁ ሁለት ሁለትም ሶስት ውስጥም ማድረግ ትችላላችሁ ማለት። ሌላኛው ይዛችሁ መምጣት ያለባችሁ እውነት፣ ይሄ በጣም ወሳኝ ነገር ነው። ይዛችሁ አለመምጣት ሁሉ አይቻልም ማለት ነው። ምክንያቱም እኔ አይቸዋለውኝ የመጀመሪያ ሰሞን አይስማማችሁም የዚህ ሀገሩ። እኔ ሞክሬው ማለት ነው። በቀስ በቀስ ነው የለመርኩት። እሱ ሞደስ ነው ማለት ነው። ሞደስ ግዴታ ይዛችሁ መምጣት አለባችሁ። የዚህ ሀገሩና እዛ እናንተ ስትጠቀሙት የነበረው ፍጹም ይለያያል። አንዳንዴ ሊያሳክካችሁ የሚሆን አላርጂክ ነገር ሊያመጣባችሁ ይችላል እስከ ምትለምዱት ድረስ ማለት ነው። የአረብ ሀገሩ በጣም ነው የሚመቸው፣ ወፍራም ነው፣ ልስላሴው ብዙ ብዙ ነገር አለው። ነገር ግን ያው እስከምትለምዱ ድረስ መምጣት አለባችሁ ማለት ነው። እንዲሁም ደግሞ ይዛችሁ ስትመጡ ልክ ይዛችሁ ስትመጡ በትናችሁ ነው ከሻንጣችሁ ከስር ዝባለው አይደል፣ ሻንጣው ልክ እንደከፈታችሁት ልብስ ከማስገባታችሁ በፊት እዛ ውስጥ ብትናርጋችሁ አርጋችሁ ታደርጉታላችሁ። አሁን ያ የበተናችሁት አንዱ ሻንጣ በጣም ብዙ ይዛ ሁለት ሶስት ሻንጣ አርጋችሁ እነዛ እየበተናችሁ ይዛችሁኑ ልትሮ በእጃችሁ፣ እጃችሁ ቦርሳ ላይም ብቻ በየቦታው በትናችሁ በርከት አርጋችሁ ይዛችሁኑ ልትሮ ማለት ነው። እዚህ ኢትዮጵያ ስትመጡ ደግሞ ሲያልቅባችሁ ያው የማይለመድ ነገር የለም ቀስ በቀስ ትለምዱታላችሁ። ነገር ግን ግድ ሽቶ ነው። ሽቶ ይዛችሁ ስትመጡ ደግሞ እናንተ አቡ ሀምሳ ምናምን ሂዳችሁ ሳይሆን አሪፍ የምትሉትን ቆንጆ ሽቶ በጣም ያልተወደደ እንደነ ማዳም እንሁን ብላችሁ አንድ ሺህ ብር የምናምን ሽቶ ሳይሆን የመቶ ሪያል የመቶ አምሳ ሪያል እስከ ሁለት መቶ ሪያል፣ በነገራችን ላይ ምርጥ ምርጥ ሽቶዎች አሉ ማለት ነው። እነሱን ይዛችሁኑ ቶሎ እነሱን በጣም ብዙ ይዛችሁን ቶሎ ማለቴ በቃ ሶስት አራት ይዛችሁን ቶሎ እዚህ ውድ ስለሆነ ቢያንስ ለሁለት ዓመት የሚያስፈልጋችሁን ያክል ሽቶ ይዛችሁ ብትመጡ በጣም ነው። ሌላኛው ዋልዚን እና የፊት ክሬም የሚመቻችሁን እናንተ በርከት አድርጋችሁ፣ በተለይ ዋልዚን ትልቁን። ይሄ ትንሽ ነው፣ እዚህ ሀገር ዋጋውን ነግሬያችኋለሁ። እናንተ ትልቁን አንድ ሁለት ይዛችሁ ኑ ቶሎ ማለት ነው። እንደውም ደግሞ የፊት ክሬም የሚስማማችሁን በርከት አድርጋችሁ፣ በዛ በጣም ርካሽ ነው፣ ይዛችሁ ኑ ቶሎ ማለት ነው። የፊት ክሬም እናንተ የሚስማማችሁን። ሌላኛው እና ዋነኛው ለእናንተ ብቻ ሳይሆን ለቤተሰቦቻችሁም፣ ለጓደኞቻችሁ ይዛችሁት ብትመጡ ፍቱን መድኃኒት ነውና ይሄኛውን ይዛችሁት ምቶ ነው ማለት ነው። ይህንን ይዛችሁ ስትመጡ ልብ ማለት ያለባችሁ ኤክስፓየር ዴቱን ማየት አለባችሁ። የሆነ ያለቀለት መሆን የለ፣ አዲስ ምርት መሆን አለበት። ምክንያቱም ይሄ አንድ ይዛችሁት ብትመጡ ለብዙ ጊዜ ትጠቀሙታላችሁ። አታብዙ ስትገዙም ግን ኤክስፓየር ዴቱን እዩት ማለት ነው። ይሄ ለጉፋን ለምናምን ቶቶሎ ስለማትጠቀሙት ይቺ አንድ አመት ልትቀመጥ ትችላለች። ማንም ካልነከባችሁ ሁለት አመት የሚጠቀም ሰው አለ ጉፋን ሲይዘው አንዳንድ ነገሮች ስለሆነ አታብዙ። ኤክስፓየር ዴቱን ደግሞ እዩት ማለት ነው። አንድ ሴታችን ኢትዮጵያ ውስጥ አለ ወይ ብላለች። አዎ አለ። ምንም ኢትዮጵያ ውስጥ የሌለ ነገር የለም። ሌላኛው ሴቶችዬ ይዛችሁ መምጣት ያለባችሁ ዶዶራንት ይዛችሁን ቶሎ፣ እናንተ በሚመቻችሁ አይነት በምትወዱት በርከት አርጋችሁ ይዛችሁን ቶሎ። ገንዘቡም ያን ያክል አይደለም፣ እናንተም አትጎዱ ማለት ነው። ይዛችሁት ብትመጡ ያን ያክል የሚከብድን ነገር አይደለም። ሳይዙ ከፍ ብሎ ሁለት ሶስት አራት ይዛችሁን ቶሎ። ሌላኛው ደግሞ የፀቁር ቅባት፣ እኔ የሚመቸኝ ይሄኛው ነው ኮኮናል። እናንተ ሌላ የሚመቻችሁ ካለ እሱንም በርከት አርጋችሁ ይዛችሁ ነው ማለት ነው። ይሄ ዋጋውን ብነግራችሁ አታሙን በጣም ውድ ነው። ስለዚህ ይህኛውን የኮኮናት የሚመቻችሁ ይሄኛው ሁለት ሶስት አራት አርጋጃችሁት ብትመጡ ፀጉር በጣም ነው የሚያሳድገው። ይህንን ለእናንተ አልነግራችሁ። ሌላም ደግሞ እናንተ ምናልባት ኮኮናት የማይመቻችሁ ከሆነ ሌላ የፀጉር ቅባት የሚመቻችሁ ካለ ይዛችሁ ኑ ቶሎ ማለት ነው። ሌላኛው ሴቶችዬ ይዛችሁ መምጣት ያለባችሁ ይሄኛውን ነው ማለት ነው። ይሄኛውን የማትወዱ ከሆነ ወይም ደግሞ ይሄንን የማትጠቀሙ ከሆነ ደግሞ ሐለዋ ሐለዋ የምትጠቀሙ ከልጥባችሁ ወይም ደግሞ በጣም ከቻላችሁበት ቤት ውስጥ መስራትም ስለሚቻል ችግር የለውም። ሐለዋ የምትጠቀሙት ራሳችሁ መስራት ትችላላችሁ። ነገር ግን ካልቻላችሁ ወይም ደግሞ ትንሽ የኢትዮጵያን ኑሮ እስከምትለምዱ ድረስ አንድ ሁለት ሐለዋ ይዛችሁ ነው ወይም ደግሞ ይሄን ራሱ ነው የምትወዱት ከሆነ በተለያየ በሎሚ በምናምን ነገር ስላለ ይዛችሁ ብትመጡ በጣም ነው የሚጠቅማችሁ። ሌላኛውና የመጨረሻው ሳሙና ይዛችሁ መምጣት ግዴታ ነው። ለገላችሁም ለፊታችሁም የሚስማማችሁን ሳሙና ይዛችሁ ነው ማለት ነው። በጣም ብዙ ሶስት አራት ደርዘን ማለት ነው። ልብሳችሁ ውስጥ መበተን ትችላላችሁ። ያን ያክል ኪሎ አይመዝንም። እሱን ይዛችሁት ማለት ነው። ዶቭ ሊሆን ይችላል። ሌላ እናንተ የፊት ሳሙና ደግሞ የምትወዱትን ለሁለት ዓመት የሚያስጠቅማችሁን ኤክስፐርት ታይታችሁ ይዛችሁ ምትሆኑ ማለት ነው። እዚህ ነገሮች ይዛችሁ መምጣታችሁ የሚጠቅማችሁ እናንተ ከዚ ሀገር መጥታችሁ የኢትዮጵያን አየር የኢትዮጵያ ኑሮ እስከምትለምዱት እንዳታማርሩ እስከምትለማመዱ ድረስ ከዛ ይዛችሁ ከመጣችሁ ቀለባችሁን የዓመት የሁለት ዓመት ቀለባችሁን ይዛችሁ ከመጣችሁ እዚህ ዘና ብላችሁ መኖር ትችላላችሁ። ደግማችሁ ደግሞ ወደ ሁለተኛ ስደት አትጋለጡ ማለት ነው። ምክንያቱም እናንተ የምትጠቃቀሙበትን ነገር ይዛ ሰርታችሁ ከመጣችሁ የምታማርሩበት ነገር አይኖርም ማለት ነው። ስለዚህ ሴቶችዬ እነዚህ ነገሮች ይዛችሁ ብትመጡ በጣም ነው የምትጠቀሙት ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ድረስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።